ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ሰዎች፣ ይህ አጀብ ቲብ ነው። አጀብ የሚያስብሉ እውነተኛ ታሪኮች፣ ክስተቶች የሚቀርብበት የይቱ ዛሬ ይዤላችሁ የቀረብኩት ታሪክም በእርግጥም አጀብ የሚያሰኝ ነው። ህይወት በአንድ አፍታ እንዴት ተቀይሮው የሰው ልጅ የህልሙን ባለቤት ሊሆን እንደሚችልም የሚያሳይ አስደናቂ እውነተኛ ታሪክ ነው። ሳሙኤል ባይሳ ትፏ ይባላል። ኢትዮጵያዊ ነው። ትውልድና እድገቱም ቡራዬ ነው። በኦሮሚያ ስቴት ዩኒቨርስቲም የቢዝነስ ማናጅመንት ትምህርቱን እየተማረ ሳለ ትምህርቱን አቋርጦ ወደ ዱባይ ያቀናል። ለቤተሰቡ ሲል ትልቅ ተስፋ ይዞ ገንዘብ ተበድሮ በብዙ መከራ ነበር ይሄደው። ድባይ ሲደርስ የነበረው ህይወቱም ቀላል አልነበረም። በታይገር በሚባል የግንባታ ተቋም ውስጥም የቀን ሰራተኛ ሆኖ ተቀጠረም። የጽዳት ሲሚንቶን፣ የማቀበልና ሌሎች ከግንባታ ጋር የተያዙ ከባድ ስራዎችም ይሰራ ነበር። ደሞዙ ለመታወቂያና ለምግብ ከተቀነሰ በኋላ ወደ ስምንት መቶ ድርሃም ይደርሰዋል። አንድ ቀን ከስራ ወጥቶ በድባይ ጎዳናዎች እየደሳለ በዓለም ረጅሙ የሆነ ህንፃ አጠገብ ሲያልፍ የቅንጡ መኪናዎች መናኸሪያ በሆነው አካባቢ የአንድ ላምቦርጊን መኪና አይኑ ላይ አረፈም ድንገት ነበር ያያት ሲያያትም ደነገጠ ፍዙ መቀረ በጣም እኮ ነው የሚያምረው ነበር ያለው መኪናውን አተኩራየው አልጠገቡም ነበር እንዲህ አይነቱ መኪና አይቶ የሚያውቀው ፊልም ላይ ብቻ እንደሆነና ውድ ስለሆነችም ሀገራቸው እንደሌለ ነገረን ይላል ሳሙኤል መኪናውን ሲያይ ለካስ ባለ መኪናው እሱኑ ይመለከት ነበር። ይህች ቅጽበት፣ ይህች ቅንጡ መኪናና ያቺ ቅጽበታዊ እይታ የቀን ሰራተኛው የነበረው የሳሙኤል ህይወት ሙሉ በሙሉ የሚቀይርበት አስገራሚ አጋጣሚ በር እንደምትከፍትለት ግን በጭራሽ አላወቅም ነበር። ይህ ሁሉ የሆነው በድብቅ እየቀረጸ እንደነበር ሳሙኤል አላወቀም ነበር። ቪዲዮውም ፕሪሚየር ኢን ዱባይ በሚባል ገጽ ላይ ሲለቀቅ በአምስት ቀን ውስጥም አንድ ነጥብ ሁለት ሚሊዮን ሰዎች ተመለከቱት። ሳሙኤል ግን ወደ ስራው ወደ ኮንስትራክሽኑ ተመልሶ ነበርና ስለ ዝነኝነቱ ምንም አልሰማም፣ አላወቀም ነበር። ከስድስት ቀናት በኋላ ግን ያልጠበቀው ነገር ተከሰተ። በዱባይ የሚኖር ኤሪክ የሚባል ካሜሩናዊው ደወለለት። ይህ ኤሪክ ራሱ ከስምንት ዓመታት በፊትም ዱባይ ሲመጣ ላምቦርጊኒ አይቶ እጅግ ይደነግጥ እንደነበረ ይናገራል። በዱባይ የፋሽን ሞዴል የሆነ ሰው ነበር የሳሙኤል ቪዲዮ ደርሶት ነበርና ከራሱ ታሪክ ጋር የሚመሳሰለው የሳሙኤልን መገረም አይቶ እሱን ለማግኘት ብዙ ደክመዋል። በመጨረሻም ሳሙኤል በቪዲዮ ላይ የለበሰው የስራ ልብስ ደረት ላይ በነበረው የድርጅት ስም ወይም ባጅ አማካኝነት የፍለጋ ፍንጭ አግኝቶ አገኘው። ሲያገኘውም ወንድሙን እንዳገኘ ሰው በጣም አቀፈው። ሪቅ የሳሙኤልን ህይወት የሚቀይር ጥያቄም አቀረበለት። አብሮት እንዲሰራም ጠየቀው። ሌላ ቪዲዮም ሰሩና ተወደደ። ስፖንሰሮቹም አብሯቸው ለመስራትም ጠየቋቸው። በዚህም የቀን ሠራተኛ የነበረው የሳሙኤል ህይወት የለውጥ መንገድ መያዝ ጀመረ። በእርግጥም አጀብ የሚያሰኝ የአንድ ሰው ህልምም በድንገተኛ አጋጣሚ እውን መሆን የሚጀመርበት አስደናቂ ታሪክ ነው። ለዛሬ ይዘንላቸው የመጣነው አጀብ የሚያስብል አጭር ታሪክ ይህን ይመስላል። በቀጣይ አጀብ በሚያስብል ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።